ጸጋ ዛብ፣ እንዴት ነህ? ምንድን ነው የምትሰራው? ጸጋ ዛብ በግሌ ነው የምንቀሳቀሰው። በግል ነው የምትንቀሳቀሰው? ጥሩ ነው። በግሌ የት ጫካ? ማን ነው ግሌ? ስል ከወንድሜ ጋር ከታላቅ ወንድሜ ጋር አብረን ነው የምንሰራው። የምትሰሩት የግል ስራ ነው? አይነገርም። ትዳርስ እንዴት ነው? ሶፋር ሲንግል። የለም ሶፋር ሲንግል

አሪፍ ነው። የት ነው የምትማሪው? ገደልግቡ እ ገደልግቡ አዲስ አበባ። ብዙ ጊዜ ጠጅቤን ነው ገደልግቡ። ጥርሰ በረዶ ምናምን ገደል ግቡ ነው የሚባለው፣ ገነት ግቡ ነው ግን። ተማሪ ገደል ግቡ የሚ ገነት እንደሚገባ እንደማይገባ ያውቀዋል። ተማሪ ገነት ግቡ ስንተኛ ደረጃ ነው? ሁለተኛ ደረጃ። ይገርማል። ሰምተናል ይላል። አሁን ዳይሬክተሩ ስል ባንዲራ ሲሰቀል፣ እቺ ምስኪን ልጅ ባትነግረን ኖሮ የትምህርት ቤቱን ስም እያጎደፋችሁ ወደፊት ምን ትሆናለች? ዲዛይነር። ምን አይነት ዲዛይነር? የባህላዊ ነው ዘመናዊ? ዘመናዊ። ለምን ዲዛይነር ልትሆን ይፈልግሽ ህልሜ ነው። ህልምሽ ነው። ጥሩ። ትተኛለች። የሚንጠለጠል ነገር ምን ሊሆን ይችላል? አንደኛው ቦርሳ ነው። ሁለተኛው ሃይላንድ። ምን ላይ ማለት ይፋት ሃይላንድ ምን ላይ ሃይላንድ ምን ላይ ይንጠለጠላል ሃይላንድ እሺ ልብ ልብ እኮ ዋና እኮ ነው ልቤን አንጠለጠለ እሺ የጆሮ ጌጥ ጌጣ ጌጥ ብራቮ፣ ብራቮ። ጌጣ ጌጥ የሚንጠለጠል ነገር ምን ሊሆን ይችላል? እሺ አምፖል፣ መብራት። ብራቮ፣ መብራት። ሁለተኛው፣ እሺ፣ ስጋ። ወ ህፃናት ምን ተብሎ ሲመረቁ ትሰማለ? ውለዱ፣ ክበዱ ህጻናት ሊፋቱ የደረሱ ሰዎች በምን ምክንያት ትተው ቀድመዋል? አንተ ነካ የነካሰው። ሊፋቱ የደረሱ ሰዎች በምን ምክንያት ሊፋቱ ይችላሉ?

ምን ተቃጠለ ሲባል ትሰማለህ? ጨጓራዬ፣ ጨጓራዬ፣ አንጀቴ፣ ጨጓራዬ። ምን ሊንጠለጠል ይችላል? ገመድ። አማርኛ ምትወጁ ፊደል ምንድን ነው? በ። ለምንድን ነው መላጣ ስለሆነች። ምንድን ነው የምትሆኙ ወደፊት አንቺ ማራናት? የቤተክርስቲያን አገልጋይ የቤተክርስቲያን አገልጋይ ዘማሪ ነው የምትሆኙ። አንቺ አሁን ለእኔ ምንድን ነው የምትይልኝ? መዝሙር ነው የምትይልኝ ምንድን ነው የአንተ ታለንት ኪሩቤል? መዝሙር መዝሙር። እስቲ መዝሙር በልልኝ እስቲ ኪሩቤል። አውራ ዶሮ ባቶሊቶ ተጣራ ላይ ተጎልቶ በቀሰተን ጠሃሯ ባቶሊቶ ጌጠኋላ እምቧ እምቧ ዶሮ ላም አሪፍ ነው ኮፍያ ለምን ታደርጋለህ ጠጉር እናይበርደኝ ምንድን ነው የምትወደው ትምህርት ሚኪያስ ጂኦግራፊ ጂኦግራፊ አለም ጠፍጣፋ ነች ክብ ናት ብለህ ነው የምታምነው አንተ ጠፍጣፋ ነች እኔም እንደዛ ነው ማስብ አለም ክብ ናት ይላሉ ሰ አንተ የምድር የትኛው ቦታ ነው መሄድ የምትፈልገው? እንደ ጂኦግራፊ ተማሪነት እላይ እላይ ማለት ወደ ሰማይ። ያ አለም እኮ ከየምድር አይደለም። ለመሆን የምትፈልጊው ፓይለት ለመሆን። ለምንድን ነው የፈለግሽው?

ጆን ዳን ማን ነው? አንድ ጊዜ የሆነ ሰፈር ምን ሆነ መሰላችሁ፣ ሙዚቃ ቤት አለ አይደል? ሙዚቃ ቤት የሆነች ትንሽ ሱቆች አሉ አይደለ? ሙዚቃ ቤት ውስጥ ስፒከሩ ውጪ የሆነና እንደ አጋጣሚ መብራት ይጠፋል መብራት ይጠፋል። ቀን ላይ ሰላም ነበር፣ ቀኑም ጎረቤት የታመመ ሰው ነበረ። ሰውዬ ሞቶ ሰውዬ ሞቶ እየተለቀሰ ምን እየተባለ ድንኳን እየተጣለ እያለ መብራት መጣ። መብራት ሲመጣ ስፒከሩ መስራት ጀመረ እና ለቅሶ ጋሽዬ